ልጅ እናቷን ለአባቴ እባክሽን ሰላም ስጩ ብላ ታውቃለች። ወንድ ልጅም ደግሞ አባትዮን እባክን ለእናቴ ሰላም ስጣት ብሎ ያቀ በጣም በሚገርም ሁኔታ ልጆች የማይታዘቡ ነው የሚመስሉ በጣም ይታዘባሉ። በጣም የምትጨቃጨቁ ባልና ሚስቶች ልጆቻችሁ በጣም ይሰማሉ፣ ያያሉ። እኔ በጣም ብዙ ጉዳይ ይቻል። በቃ ልጅቷ እናትዮዋን እባክሽን አባቴን ሰላም ስጩ አስጨቅጨቅ ብላ ታቃለች። የሰባት ዓመት የስምንት ዓመት የአስር ዓመት ልጅ ልጅ አባቷ ጋር እባክን አባቴን እናቴን ሰላም ስጣት ምን አድርጌ ነው የምትለው? ለምዶ ነው የምትጨቀጭቃት ብለው ያውቃል። ይሄን ያህል ጭቅጭቅም ይዞ በጣም በሚገርም ሁኔታ በቃ አለን ብሎ የሚኖሩ ሰዎች አሉ። ነው በተቻላችሁ መጠን በጣም ንትርክ ካለ ጭቅጭቅ ካለ ነገር ካለ ራስ ላይ መስራት የምትፈልግ ከሆነ ራሶች ላይ መስራት የምትፈልጊ ቤትሽን ሰላም ማድረግ የምትፈልጊ ከሆነ ሰኔ አንድ የነበረው ስልጠና አንድ ሳምንት አራዝመናል። የዛሬ ሳምንት ይጀመራል። ክፍለ ሀገር፣ አዲስ አበባ፣ ውጭ ሀገር ያላችሁ በኦንላይን ስልጠና መውሰድ ትችላላችሁ። ጥቂት ቦታዎች ይቀሩናል። መመዝገብ ትችላላችሁ። ለበለጠ መረጃ 97745 ላይ ደውሉ። እንዲሁ ደግሞ ዘውትር ማክሰኞ ራሳችሁ ላይ መስራት የፍቅር ህይወታችሁ ላይ የትዳር ህይወታ ስራዎቹ ላይ መስራት የምትፈልጉ ካላችሁ መግቢያ ዋጋ በነፃ ነው። የሚገርም ስልጠና አለ እንዳያመልጣችሁ። አመሰግናለሁ።